ሰላም ሰላም ጓደኞቼ ተመልካቾቼ እንዴት አደራችሁ እንዴት አረፈዳችሁልኝ እኔ ደህና ነኝ በያላችሁበት ሰላም ሆኑልኝ ከእንደዛ አይነት ከድንገተኛ አደጋ ፈጣሪ ጠብቃችሁ ሁላችንም ፈጣሪ ጠብቀን እና በብዛት ማለት ነው በራሴ ማለት ራሴ የማደርገውን ነገር አንዳንድ ሶሻል ሚዲያ እኮ ትልቅ ትምህርት ነው እውነቴን ነው የምላችሁ እና እኔ በብዛት እንደዚህ ያደርጌ ነው ምተኛ ስልኬን ቻርጅ አድርጌው ማለት ነው። በብዛት እንደዛ ነው፣ እዛው እንቅልፍ ይዞኝ ይሄዳል። በቃ እዛው ቻርጁም ይሞላል። ጠዋት አላርሙ ሲጮህ ይነሳለሁ። እና የብዙዎቻችን ችግር ነው ብዬ አስባለሁና እዛው ወይም ቻርጅ ላይ አድርገን በተለይ ትራስ ስር አድርገን በጣም ሙቀት አለ፣ በጣም ይሞቃል። እንግዲህ አስቡት የትራሱ ሙቀት አለ፣ የእኛ ደግሞ ጫና አለ ተኝተንበት እንደ ፈጣሪ እኮ ጠብቆን እንጂ በጣም እኔ እንጃ። እኔ ፈጣሪ ጠብቆኝ ነው እንጂ ድሮ ነው የሚሞተው። እና በጣም ገረመኝ፣ እንትን ቲክታክ ላይ አይቼ፣ የውጭ ዜጋ ነች፣ እና አረብ ቤት ነው የሚሰራው ቻርጅር ፈንድቶ ማለት ነው ትልቅ አደጋን የደረሰባት በጣም ትልቅ ለካህን በጣም ነው የገረመኝ። እንደ ትንሽ የምናየው ነገር እንደ ቦምብ ነው የሚፈነዳ፣ በቃ ሙሉ ቤትን ነው የሚያቃጥሎ ስፈነዳ ማለት ነው። እህቶች በጣም ትልቅ ጥንቃቄ አድርጉ። እንደ እኔ ስልክ አቅፎ የሚተኛ ሰው የለም ከአሁን በኋላ በተአምር። እዛው አስር ሀያ ሜትር ርቆ እዛ ርቃችሁ አስቀምጡቁም፣ ማለት አጠገባችሁ አታድርጉ። በቃ በተለይ ቻርጅ አርጋችሁ ምናምን ስራችሁ አታድርጉ። ምክንያቱም እዛው ነው ቅልፍ ዞን የሚሄደው ቀን ላይ ስለምንደክም ማለት ያው ስለሚደክመን መን እዛው እንቅልፍ ይዞ ነው የሚሄደውና እህቶቼ ራሳችሁን ጠብቁ ከእንደዚ አይነት አደጋ። በጣም በጣም ነው የገረመኝ ራሴን የታዘብኩትና በብዛት እኔ እንደዚህ ነው የማደርገው። ስልኬን ቻርጅ ላደርጋለሁ እዛው እንቅልፍ ይዞኝ ይሄዳል። እና በጣም ደግሞ ሙቀት አለው፣ አንዳንዴ በጣም ነው ስልኬ እንደ እሳት የሚያቃጥለውና እንደ ፈጣሪ የፈጣሪ ቸርነት ነው እንጂ እኮ ድሮሞዎች አለው ፈጣሪ ሆይ በሱ ምልጃ ነው እንጂ። ራሳችሁን ጠብቁ እህቶቼ በያላችሁበት ሰላም ሁኑልኝ። አዳዲስ የሆናችሁ ደግሞ ሰብስክራይብ አድርጉ። አንዳንዴ ትንሽ ነገር እንደ ትንሽ ነገር የምናየው ነገር ህይወታችንን ያሳጣናል እና ፈጣሪ ከእንደዚያ አይነት አደጋ ይጠብቃችሁ። ቻርጅ ላይ ስልካችሁን አድርጋችሁ አትተኝ። ሁለተኛ ደግሞ ኤፓወር ባንክ የሚባለው እሱንማ ብዙ ጊዜ አይቸዋለሁ። የማዳም ቅመሞች ፓወር ባንክ ትጠቀማላችሁ መሰለኝ። ያው የቻርጅ ቦታም ስለማይመቻችላችሁ አንዳንድ ልጆች ፓወር ባንክ ትጠቀማላችሁ። ይሄ ነገር ይፈነዳል። ሲፈነዳ ደግሞ ቀላል እንዳይመስላችሁ እንደ ቦምብ ነው የሚፈነዳው። ፓወር ባንክም አጠገባችሁ አታድርጉ፣ አርቃችሁ አስቀምጡ። እንደዛ የኤሌክትሪክ ነገር አይታመንም። እባካችሁን እህቶቼ በማይሆን ነገር ህይወታችንን እንዳናጣ እራሳችንን እንጠብቅ። ፈጣሪ ጠብቃችሁ። አዳዲስ የሆናችሁ ደግሞ ላይክም ሰብስክራይብም አድርጉ። ባለፈው ስለ ዱባይ ብዬ እየሰራሁት ቪዲዮ ነበር እና በጣም ትልቅ ይቅርታ ጠይቃችኋለሁ። የመጀመሪያ ኮመንት ላይ እስክሪኑ ላይ ይቅርታ፣ እንትኑ ስልክ ቁጥሩን አስቀምጥላችኋለሁ ብዬ ረሳሁት። ቪዲዮ እየሰራሁ ከላይ እየጠሩ ነበረ ሰዎቹ። በጣም ሁለት ልብ ሆኜ ነበረ ቪዲዮ የሰራውትና፣ በጣም ይቅርታ። ያው የተወሰነ ሰው ማለት አንድ ሰው ነው ለስራ የሚፈለገው፣ ግን እናንተ ማስቀመጥ ነበረብኝ እዛ እስክሪኑ ፊት ለፊት ስልክ ቁጥሩን ማስቀመጥ ነበረብኝ፣ ግን አላስቀመጥኩም። ምንድን ነው ስልክ ቁጥሩን ሳታስቀምጪ ምናምን ብላችሁ እንትን ያላችሁ እህቶች ያላችሁ እና ይቅርታ። ብዙ ልጆች ደግሞ ከኮመንት ስር አስቀምጪ ያለው ግን ወስታችሁ ብዙ ልጆች ልጁን አውርታችኋል ሰምቻለሁ። እና መልካም እድል እንግዲህ ስራ ለምትፈልጉ። ገና አንድ ወር ቀረኝ ገና ምናምን ሁለት ወር ሶስት ወር ቀረኝ የምትሉ ልጆች፣ ሰው የሚፈለገው በዚህ ሳምንት ውስጥ ላስቸኳይ ነው የሚፈለገው፣ እንጂ ገና ትቆያላችሁ፣ ገና አይደለም። በቅርቡ ነው ሰው በዚህ ሳምንት ውስጥ ነው ሰው የሚፈለገው ለማለት ፈልጌ ነው። እና ይቅርታ መጀመሪያ ስክሪኑ ላይ ማስቀመጥ ነበረብኝ። ሁለት ልብ ሆኜ ነው ያው ታውቁታላችሁ። የሰው ቤት ኑሮ አስሬ ነው የሚጠሩት። አንድ ነገር እየሰራችሁ በቃ ሁለት ልብ ሆናችሁ ነው የሚሰሩ እና ለዛ ነው ረሴቼ። ነው ስክሪኑ ላይ ማስቀመጥ ነበረ የሚን ስልክ ቁጥሩን እና ይቅርታ ያርጉልኝ እህቶቼ። ፈጣሪ ጠብቃችሁ፣ ሁላችንም ፈጣሪ ጠብቀን። አንድ እህቴ እያየዋት ነበረና በጣም ነው ያሳዘነችኝ። አረቦች እየተቀባበሏት ማለት ነው። አበሻ ነች፣ ታስታውቃለች። መቶ ፐርሰንት እርግጠኛ ነኝ፣ አበሻ ነች ልጅቷ ማለት ነው። ያው የአይምሮ አይምሮ ነው አሟት ማለት ነው። በሙዚቃ ምናምን እያደረጉ እየሳቁ ይቀባበላሉ አሳ ብዷት ከጣሏት በኋላ እኔ እናት እንጃ ብዙ ልጆች ያው የኛ ልጆች አበሻ ሼር እያደረጉ ነው። ፈጣሪ ድረስላት እንጂ እንትን አረቦች ናቸው እንግዲህ እየተቀባበሉ ምናምን በሙዚቃ ቀነባብሩት ምናምን ያው አይመሯን ታማ ነው ያው አብዳ ነው እንጂ ምን ማሰማመር አስፈልጎም ያ አይ ማለት በቃ ከቁጥጥር ውጪ ሆና ነው እንግዲህ እና እነሱ ደግሞ በሙዚቃ አቀነባብሮት ምናምን እንደ ዳንስ አድርጎ እሷ የምትጨፍር ነው የምትመስለው፣ ግን እሷ አሟት ነው። እና ፈጣሪ ጨርሶ ይማራት። ኔ እናት እንዴት እንዳሳዘነችኝ። ይሄ እኮ ነው መጨረሻ፣ ጭንቀት፣ ብስጭት፣ ጭንቀት ሲበዛ ይሄ ነው። እና እህቶቼ እንደዚህ ስራ ከአቅማችሁ በላይ ሲሆን ምንም፣ ከህይወታችሁ በላይ አረብ ሀገር ሞልቷል። ራሳችሁን እዳችሁ፣ አይምሯችሁን አሳርፉ እህቶቼ። ከእንደዚ አይነት አደጋ ፈጣሪ ጠብቀን። ራሳችሁን አይምሯችሁን ጠብቁ። ወዳችኋለሁ። በያላችሁበት ሰላሙን ሁኑልኝ ጓደኞቼ። ቻው